ለዜጎች ዘላቂና አስተማማኝ የስራ ዕድሎችን በማስፋት ተጠቃሚነታቸውን ለማረጋገጥ የተጀመረው ስራ ተጠናክሮ መቀጠል እንዳለበት ተጠቆመ። የማዕከላዊ ኢትዮጵያ ክልል የስራ ዕድል ፈጠራና ኤንተርፕራይዞች ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ በከምባታ ዞን በስራ ዕድል ፈጠራና በኤንተርፕራይዞች ልማት ዘርፍ እየተሰሩ ያሉ ስራዎችን ድጋፋዊ ክትትል ማድረጋቸውም ተመላክቷል። በዞኑ በዱራሜ ከተማና በቀሪ ደጋሜላ ወረዳ አስተዳደር በኢንዱስትሪ በአገልግሎትና በግብርና ዘርፎች የስራ ዕድል የተፈጠረላቸውን ማህበራት እና የአንድ ማዕከል አገልግሎት አሰጣት ሂደትን የቢሮ ኃላፊው በአካል ተገኝተው ተመልክተዋል። የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ አቶ ሙስጠፋ ይሳ በዚህ ወቅት እንደተናገሩት ጉብኝቱ የዞኑ የስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ የዘጠኝ ወራት እቅድ አፈጻጸም መሬት ላይ ያለውን ተጨባጭ እውነታ ማየትን ዓላማ ያደረገ እንደሆነ ገልጸው፣ በክልሉ አዳዲስ ኢንተርፕራይዞችን በመፍጠር የነባሮቹን አቅም በማሻሻልና ለሌሎች የስራ ዕድል እንዲፈጥሩ ለማስቻል የቤተሰብ ኢንተርፕራይዝ ለማጠናከር በርካታ ተግባራት ተከናውነው ውጤት መመዝገቡን ተናግረዋል። እያደረግን ያለነው የመስክ ምልከታ ባለፉት ዘጠኝ ወራት በአጠቃላይ እንደ ክልል ለዜጎች ዘላቂና አስተማማኝ ስራ ዕድል ለመፍጠር ግብ ጥለን እየተንቀሳቀስን ነበርና ይሄ ተግባር የዘጠኝ ወሩ አፈጻጸም መሬት ላይ ምን ይመስላል የሚ ለማረጋገጥ በዋናነት ዋና ዓላማ ወስኖ ነው። በዚህም መሰረት ነባር ኢንተርፕራይዞችንም አዳዲስ ኢንተርፕራይዞችንም በሁሉም በአገልግሎት መስክ በማኒፋክቸሪንግ የተሰማሩትን ለማየት ሞክረናል ማለት ነው። በዚሁ መሰረት በአጠቃላይ ባለፉት ዘጠኝ ወራት የገመገምናቸው ስራዎች መሬት ላይ እንዳሉ ማረጋገጥ ችለናል። በተለይም አዲስ በሚፈጠሩ ኢንተርፕራይዞች የተፈጠረ የስራ እድል፣ ለምሳሌ አንዱ በአገልግሎት መስክ የተሰማራ የካፍቴሪ አገልግሎት አይተን ነበር። ወጣቶች ናቸው፣ የዩኒቨርሲቲ ግራጅዌትስ የተፈጠረ የስራ እድል ነው። እዛ ላይ ወደ 15 ተጨማሪ የስራ እድሎችን ፈጥረዋል ከአባላቱ በተጨማሪ ማለት ነው። ሌሎችም በተለይ በአዲሱ እሳቤ የቤተሰብ ኢንተርፕራይዝ ላይ ትኩረት አድርጎ የመስራት ፓርቱ ላይ እዚህ አንድ ማዕከልም ላይ ባየነው እንደ ዞንም በአጠቃላይ በቤተሰብ ኢንተርፕራይዝ የተደራጁ ኢንተርፕራይዞችን ማየት ችለናል ማለት ነው። በክልሉ ያሉ አቅሞችን በማደራጀት ባለፉት ዘጠኝ ወራት ከ መቶ አስራ ስድስት ሺህ ዜጎች በላይ ቋሚ የስራ እድል መፍጠር መቻሉን የገለጹት አቶ ሙስጠፋ ይሳ ለዜጎች ዘላቂና አስተማማኝ የስራ ዕድልን በማስፋት ተጠቃሚነታቸውን ለማረጋገጥ ብሎም ለሀገር ኢኮኖሚ እድገት ዋስትና እንዲሆኑ ለማስቻል በዘርፉ ብዙ ስራዎች እየተሰሩ መሆናቸውን ተናግረዋል። በአመቱ መጀመሪያ ላይ እንደ ክልል ትንሽ የተለጠጠ እቅድ ቅድመ ወደ ተግባር ገብተናል ና ሶስት መቶ ሀምሳ ሺህ ነው ስራ እድል መፍጠር የታቀደው ባለፉት ዘጠኝ ወራት በ216ሺ በላይ ቋሚ የስራ ዕድል፣ በጥቅሉ ጊዜያዊና ቋሚ ወደ 286 በላይ ስራ ዕድል ፈጥረናል ና ይሄ መሬት ላይ ስለመኖሩ ለማረጋገጥ በሞከርነው መሰረት በአጠቃላይ በነባር ኢንተርፕራይዞች ተጨማሪ ስራ ዕድል፣ አዳዲስ ኢንተርፕራይዞችን በማደራጀት እንዲሁም በግሉ ሴክተር ፋብሪካዎችን ጨምሮ ተጨማሪ ስራ ዕድል እንዲፈጥሩ ለማድረግ የተሞከረበት በቅጥር በመንግስታዊ አገልግሎት ተቋማት ላይ በተለይ በግብርና ናሙና ቆጠራ ዘርፍ ላይ የተሰማሩ ወጣቶች እንዳሉ ማየት ችለናል። በከተሞች አካባቢ የተጀመረው የኮሪደር ልማት ይዞ የመጣውን ተጨማሪ የስራ እድል በመጠቀም በገጠር የግብርናውን ዘርፍ ትኩረት በማድረግ ስራዎች የተሰሩ እንደሆነ የገለጹት የቢሮ ኃላፊው በዘርፉ እያጋጠሙ ያሉ ችግሮችን ለመቅረፍ ከሚመለከታቸው ባለድርሻ አካላት ጋር በቅድጅት እንደሚሰራም ተናግረዋል። አንዳንድ ቻሌንጆችን አንስተዋል። ለምሳሌ አንዱ ከኢንተርፕራይዝ ምዝገባ ጋር በተያያዘ ቲን ነምበር ንግድ ፈቃድ ጋር በተያያዙ ያሉ ችግሮች እንዳሉ ወስደናል። ቀጥሎ አንዳንድ ቦታ ላይ ከመብራት ጋር መቆራረጥ፣ በተለይም በሙሉ አቅም በማኒፋክቸሪንግ ዘርፍ ላይ የተሰማሩ ኢንተርፕራይዞች በሙሉ አቅማቸው ወደ ተግባር እንዳይገቡ የአንዱ ማነቆ ከመብራት ጋር መቆራረጥ ያለው ፓርት ነው። እሱን እንደ ክልልም ከክቡር ርዕሰ መስተዳድሩ አማካሪዎች ጀምሮ የመብራትና የኃይል ጋር በተያያዘ በየጊዜው እየተገመገመ እየተመራ ነው። እሱ በዘላቂነት እስኪፈታ ድረስ በየጊዜው የገጠሙ ያሉ ችግሮች እየተፈቱ የሚሄዱበት መንገድ ይኖራል የሚለውን ለማንሳት ነው። በአጠቃላይ ቅንጅታዊ አሰራሩን ጭምር በጣም ጥሩ ነው ብሎ መውሰድ የሚቻል ነው። ብዙዎቹ ያየናቸው ከአበዳሪ ተቋማት ብድር ወስደው ተጠቅመውበት መልሰው ብድራቸውን ቀጥሎ እንደገና ተጨማሪ ብድር ወስደው ወደ ተግባር የገቡበት ሂደት ስናይ አጠቃላይ ቅንጅታዊ አሰራሩ ማኒፋክቸሪንግም አካባቢ ላይ ያለው ከደቡብ ካፒታል ከልማት ባንክ ጋር ማሽን በማቅረብ ረገድ ያለው ስራ ጥሩ ነው ብሎ መውሰድ የሚቻል ነው። የከንባታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ አቶ መልካሙ ማቴዎስ በበኩላቸው በዞኑ በማህበራት ተደራጅተው ወደ ስራ የገቡ ዜጎች የተለያዩ ድጋፎችን በማድረግ አቅማቸውን እንዲያሻሽሉ የማድረግ ስራዎች እየተሰሩ እንደሆነ ጠቅሰው የገበያ ትስስር በመፍጠር ምርታቸውን የሚያስተዋውቁበትን አማራጮች በማሳየትና የተለያዩ የቴክኒክ ድጋፎች እየተደረጉ እንደሆነም አብራርተዋል። ስራ ፈጣሪ አይነት የተለያዩ ድጋፎች ይደረጋሉ። ለአብነት ቅድም አኪያ ላይ ያየ ነው? በከፍተኛ ደረጃ የማሽን ብድር ያለበት ተቋም ነው። ይሄ ተቋም እንደ ሀገር እንደ ሀገር በጣም ወጣ ያሉ ምርቶችን ይዟል። ከሱ አኳያ አሁን ያለው ምርት ሰርቲፋይድ ሆኖ ገበያ የሚያገኝበትን ሁኔታ የክልሉ ቢሮ ኃላፊያችንም ይህን አሳይመንት ከክልል መንግስት ጋር በመነጋገር ከፍ ብሎም ከፌደራል ከኛ ተቋም ጋርም ሰርቲፊኬሽን ሂደት ላይ ያሉ ማነቆችን ለመፍታት ኃላፊነት ወስዷል። ይህን እኛ አጠናክረን እንቀጥላለን። በሌላ መንገድ ደግሞ እነዚህ ምርቶች እንደ አኪያ አይነቶቹና ሌሎች የኢትዮጵያ ገበያ መረጃ ስርአት ላይ ሉሲ ገበያ ማርኬት የሚባል ፕላትፎርም አለ እዛ ላይ ምርትና አገልግሎታቸውን እንዲያስተዋውቁ በገበያ ተወዳዳሪ እንዲሆኑ ምርታቸው በሀገር ደረጃ ሳይሆን በዓለም አቀፍ ደረጃ ገበያ የሚያገኝበትን ሁኔታ ግንዛቤ መፍጠር የመቀስቀስ ስራ እየሰራን ነው። ከሱ ዝቅ ብሎ ላሉት አቅማቸውን እንዲያጎለብቱ የፋይናንስ አማራጮችን አማራጭ እድሎችን የማሳየት ስራ እየሰራን ነው። ለምሳሌ ዋው ላይ ቅድም ወጣቶቹ እንደሚያነሱ አሁን ያላቸው አካሄድ በጣም ጥሩ አካሄድ ላይ ነው ያለው። ነገር ግን ከአገልግሎት ወደ አምራች ዘርፉ የሚሸጋገሩበትን ሁኔታ አንደኛ ምን ማድረግ እንዳለባቸው ቴክኒካል ድጋፎችን ስልጠናዎችን ከፖሊቴክኒክ ጋር በቅንጅት እየሰራን ነው ያለ ነው። በማህበራት ተደራጅተው ከመንግስት ብድር ወስደው ወደ ስራ የገቡ ወጣቶች በአጭር ጊዜ ከራሳቸው አልፎ ለሌሎች የስራ እድል መፍጠር መቻላቸውን የተናገሩት አቶ መልካሙ ማቴዎስ ከተለያዩ ባንኮች ጋር ቅንጅት በመፍጠር ብድር አግኝተው ስራቸውን እንዲያሻሽሉና ወደ መካከለኛ ኢንዱስትሪዎች የሚሸጋገሩበትን ሂደት ለመፍጠርም በትኩረት እየሰራ እንደሆነ ተናግረዋል። ሁሉም ከተማ ላይ ያሉ እስፔሻሊ አገልግሎት ዘርፍ ላይ ያሉ ኤንተርፕራይዞች ማድረግ ያለባቸው አንዱ የገበያ አቅም ራሳቸው ናቸው በምርት በዋጋ በጥረት በአገልግሎት መወዳደር መቻል አለባቸው በዚህ የሚወዳደሩ ከሆነ የፋይናንስ ስርዓቱ ለዚህ ምቹ እንዲሆን የእኛ መምሪያና ጽህፈት ቤቶች ከፋይናንስ ጋር ያለውን አገልግሎት የሚሰጡበትን ሁኔታ ለምሳሌ ሻይ ቡና የሚያቀርቡ ማህበራት የፋይናንስ ስርዓቱን ተከትሎ ለፋይናንስ ስርዓቱ እራሳቸው ምቹ ማድረግ መቻል አለባቸው። ይሄን ችግር እነሱ እየፈቱ ሲሄዱ እኛ ደግሞ የድጋፍ እየሰጠን በየከተማው ያለው የመንግስት ተቋም የሚፈልገውን አገልግሎት ከሌሎች ግለሰቦች ባሻገር ወደ ስራ ፈጣሪዎቹ እንዲያዘነብል ይሄን በቅንጅት እየሰራን ነው። ቲዮቲ መመዝገብ መቻል አለባቸው። ወደ ቫት ደረጃ የደረሱ ወደዛ መግባት አለባቸው። ለፋይናንስ አሰራሩ ምቹ መሆን አለባቸው። ከዛ ባሻገር የሚሰሩትን ስራ በአግባቡ መዝገብ ይዘው ሰነድ ይዘው በየደረጃ የደረሱበትን ውጭ ገበያቸውን እየመዘገቡ ውጤታማነታቸውን የሚያረጋግጡበትን ሁኔታ ደግሞ ቴክኒካሊ ይሄን አቅም የማጎልበት ስራ ይሄን እየሰሩ ያሉ ባለሙያዎች አሉ። ይሄን አጠናክረን እንቀጥላለን። ከፍ ስልም ሌሎች በኢንተርፕራይዙ ሌቨል ከሌሎች ባንኮች ጋር ደቡብ ካፒታል በጣም በከፍተኛ ሁኔታ ስፔሻሊ በጨርቃ ጨርቅ፣ በእንጨት ስራ እና በአግሮ ፕሮሰሲንግ በዳቦ እና ሌሎች አግሮፕሮሴሲንግ ዘርፍ ላይ ያሉ ስራ ፈጣሪዎችን ማሽን በማቅረብ በጣም ብዙ ስራ እየሰራ ነው። ልማት ባንክም በዛው ልክ እየተሰራ ነው ያለው። ልማት ባንክ አካባቢ ላይ ያለው ከዶላር ማክሮ መሻሻሉ ጋር ተያይዞ የሚፈጠሩ የዶላር ዋጋ መጨመር ቀደም ብሎ የነበሩ ቢዝነስ ፕላኖችን የማፋለስ ስራ ስለነበረ እዛ መሀል ያለ ቻሌንጅ አለ። አሁን በዛ ቀድሞ ቢዝነስ ፕላን ያስገቡ ዜጎች ተስፋ እየቆረጡ ወደ ኋላ እንዳይመለሱ ይህን በቴክኒካል ድጋፍ እያደረግን እንገኛለን።